ሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ አለም ታደሰ። ህያው ፍቅር። ሰላም አድማጮች። አብነት ጠባያው ተለዋውጦ አውሬ ሆናለች። በረባው ባረባው ከቤተሰቦቿ ጋር መናቆር ከጀመረች ሰነባበተች። ይሄን ባህሪዋን ለመሸሽ ስትል ልብወለድ መጽሐፍ ለመያዝበት ሞክር ማልተሳካላትም እንዲያውም አሽቀንጥራ ከነበረችበት ክፍል ወጥታ ከግቢያቸው ተሰይማ ሰማዩን ወገግ ባደረገችው ጨረቃ ላይ ብታፈጥም ተፈጥሮ አልሳባትም። የሰው ድምጽ የሰማች መስሏት ድምፁን ለማጣራት ዞር ዞር አለች። ድምፁ የእናትና ያባቷ ነበር። አባቷም ወንድ ልጅ በማጣታቸው የተማረሩ ለባለቤታቸው ሲያወሩና ብሎም ልጃቸውን አብነትን ዳርልን ባዩ መግቢያ መውጫ እንዳሳጣቸው ሲናገሩ አደመጠች። እናትም በጊዜ እንዳራት ሲሉ ሰማች። አብነት ተደብቃ ከምትሰማበት ስፍራ ሆና የቁጣ ስሜት እየተሰማት መጣ። የሚታያት ጨለማ ብቻ ሆነ። በማግስቱ ብሔራዊ ቲያትር ሄዳ ከሻይ ቤት በረንዳ ላይ የተደረደሩትን አርቲስቶች ስትመለከት በአይኖቻቸው ቁልቁል እየውጓት ሳራ ጋዴምም ከመሃላቸው እንዳትኖር አምላኳን እየተማጸነች ቁጥር ስድስት የት እንደሆነ ጠይቃ ወደ ቢሮ አመራች። ቁጥር ስድስት ቢሮ ስትደርስ የቻርሊን አይነ ማየት ፈራች። ወኔዋ እንደ ከዳት ባለችበት እንደቆመች ነበር። ትረካችን ይነቆም ነው ቀጣዩ ክፍል እንዴት ተሰነርቷል ለጎልያድ አስክሬን የተዘጋጀ የሬሳ ሳጥን በሚመስለው ቁጥር ስድስት ውስጥ ቻርሊ ጠረጴዛው ላይ በዘረጋው የስቴን መጽሐፍ ዘዳርክ ኮሜዲ ላይ አቀርቅሯል። ይሁን እንጂ አንዲትም ሐረግ አላነበበም። መጽሐፉ ላይ እንዳፈጠጠ ያስባል። አሁን አሁን ስለ ሙያው መጨለቅ እሱ አያድግ ሙያው አያድግ እሱም ሙያውም አድሮ ቃሪያ እየሆኑ እንደ ግመል ሽንት ከአመት ዓመት ወደ ኋላ የሚጓዙ እየመሰለው በመምጣቱም በሙያው ላይ የቆየባቸውን ጊዜያት ክንቱ አመታት ይላቸዋል። ከቅርብ ጊዜ ወዲህ አጥብቆ የሚያሰላስለው የሚያወጣና የሚያወርደውም መረን የተለቀቁ ሁለት ልጆቹን አሰባስቦ ዋይት ሀውስን እንዴት ቤተሰባዊ ፍቅር የተመላባት እንደ ሰው ቤት የሚሳቅባት ጭስ የሚጨስባት ህይወት ያላት ቤት ማድረግ እንደሚችል ነው። ይሁንና አከብረዋለሁ፣ እወደዋለሁ ይለው ለነበረው ሙያው ባሪያ ሆኖ እምነቱን ለመስበክ የህይወቱን ተልእኮ ከግብ ለማድረስ ቀን ተሌት ሲሮጥ፣ በየከተማው በየገጠሩ ሲንከራተት ወዴት ወደቃችሁ ያላላቸው ልጆቹን ውል ግድግድ ባህሪ ለማቃናት ጊዜ እንደቀደመው አውቋል። የመጀመሪያ ልጁ አረግ ወይን ገና የስምንተኛ ክፍል ተማሪ ሳለች ነበር ትምህርቷን አቋርጣ፣ አባቱም አይታወቅ ልጅ እናት የሆነችው ቻርሊ አዘነላት እንጂ አላዘነባትም። ሰብሳቢና ትቆጭ የሌላት ልጃገረድ ከዚህም የከፋ ጎድ ይዛ ወደ ቤቷ ለመምጣቷ ብርቱ በመሆኗ ነው። ግራም መንፈሰ ቀኝ ልጁ አሁን የት እንዳለ ቻርሊ አያውቅም። ምናልባትም ለእናቷ ለውቤት ሰብታ ይሆናል የሚል ግምት ቢኖረውም አልጠየቃትም። ሀረገወይን ማታ ማታ እየተማረች 11ኛ ክፍልን ካጠናቀቀች በኋላ የመንገድ ዳር ቃፊር ስሬት ገር ሆናለች። እነሆ በመረጠችው ህይወት ጎዳናም ኑሮዋን ትገፋለች። የቻርሊ የወር ደሞዝ ሀረገወይን በየቀኑ የምትቀያይራቸውን ጫማዎች ሊገዛ አይችልም። ወርሷ የታጨቀው የሽቶ የቅባት የሊፕስቲክና የጥፍር ቀለም ዋጋ የትየለለ ነው። ሀረገወይን እንግዲህ በዚህ አይነት አስነዋሪ ህይወት ውስጥ ነው የራሷን ገነት ፈጥራ የምትኖረው። ቻርሊ ይቺን የበኩር ልጁን በእርሱ ደሞዝ እንዴት ሊያስተዳድራት ይቻለዋል! የተወላገደ ባህሪዋን ገርቱ እንዴት የርሱ ኑሮ እንድትኖር ማድረግ ይችላል? ይህን ሲያስብ ተስፋ ሁሉ ይጨልምበታል። ሌላው የቻርሊ ራስ ምታት ሊትል ቻርሊ ነው። አባቱ በቲያትር እንደተለከፈው ሁሉ ሊትል ቻርሊም የዚሁ ጥበብ አምላኪ ከመሆን አላመልጠም። ገና ተማሪ የሆኑ እንኳን ትምህርቱ ላይ ማተኮሩን ትቶ ቻርሊ ወደ ቤት ከሚወስዳቸው የተውኔት ጥራቶች ላይ አባቱ የሚጫወታቸውን ገጸ ባህሪያት ቃለ ተውኔቶች እየተደበቀ ያጠና ነበር። ቻርሊ ማታ እያንዳንዷን ቃል እንዴት እንደሚጫወታት፣ እንዴት እንደሚንቀሳቀስም ልቅም አድርጎ ያይና በጭንቅላቱ ቀርጾት ይቆያል። አባቱ ጥናቱን ጨርሶ አሮጌው ሶፋ ላይ አረፍ በማለት ሲጋራውን ለኩሶ ዘና ሲል ሊትል ቻርሊ ያጠናውንና ከአባቱ ያየውን መልሶ ያሳየዋል። ቻርሊ ይደነግጣል፣ ይበሳጫል፣ ሰይጣን ይለዋል። ጥርሶቹ እንደነከሰ ብዙ ጊዜ ተቆጥቶታል፣ ገርፎታል፣ አልሆነለትም። ስለዚህም በምክር ሊለውጠው ሞከረ። ዋይት ሃውስ በር ላይ አስቀምጦ ጸጉሩን እየደባበሰና ጉንጮቹን እየጎነጠለ ሞኝ አትሁን። ሞኝ ብቻ ነው ከራሱ ውድቀት ምን ስለምን ብድር ልጅ አትሆንም። ከኔ ከአባት ኑሮ መማር ስትችል እኔ ከገባሁበት ሲሆን ገብተህ ለመንጨርጨር ለምን ትጣደፋለህ? እናት ለምን ጥላኝ እንደሄደች? አንተም ለምን የእናትህን ፍቅር ሳታይ እንዳደግ ታውቃለህ። ደህና በመሆኔ እኔ እውቀት እንጂ ሙያ እንጂ ገንዘብ የለኝም። እኔ ሙያ ደግሞ በፍቅር ያጀልና ሳታውቀው ባሪያው አድርጎ ይገዛል። በእርግጥ ዝነኛ ያደርጋል፣ ያስከብራል። ኪስ ግን ባዶን እንደሆነ ይኖራል። እናት ተወደኝ ነበር፣ ገንዘብ ስለሌለኝ ግን ጥላኝ ሄደች። አልፈርድባትም። በምን ኃጢአቷ የእኔን ቅጣት ትሸከማለች? ለምን ብላ ተሰቀለ? ስለዚህ ሄደች፣ ሄደች በትክክል ናም ቢትል ከኔ ውድቀት ተማረ። ዓለም እንዴት ሰፊ ነች መሰለ! ስንትና ስንት ሙያ አላት መሰለ! አንዱ ምረጥ። ማን ያውቃል ነገ ታዋቂ ሐኪም፣ ጎበዝ ነጋዴ፣ ታዋቂ መሀንዲስ፣ ወይ ማን ያውቃል ታላቅ የጦር ጀነራል ልትሆን ትችላል በማለት እያስተዛዝን የማጽነዋል ይህ ሁሉ ጥረቱ ግን በድንጋይ ላይ ውሃ እንደማፍሰስ ነበረ። ቻርሊ ዞር ሲል ልጅየው የቁምጣ ስሩን ማንገቻዎች እያጠባበቀ ይነሳና አንድ የተውኔት ጥራዝ መንትፎ ስርቻ ውስጥ ይወሸቃል። ሊትል አሁን የአስራ ሁለተኛ ክፍል ትምህርቱን አጠናቅቆ ያለ ስራ ተቀምጠዋል። እንደ አባቱ ታዋቂ አርቲስት የመሆን ፍላጎቱ ስላልበረደለትም ከቲያትር ቤቶች አካባቢ አይጠፋም። በተለይ አባቱ በሚሰራበት ቲያትር ቤት ብዙ ጓደኞችን ያፈራ በመሆኑም ጠፍቶ አያውቅም። አባቱን በሚያዩበት ዓይን የሚያዩት የቻርሊ የስራ ባልደረቦችም ሊትልን ይወዱታል። አብዛኛዎቹ ዓላማውን ስለሚያውቁ ያበረታቱታል። ቻርሊ ግን የልጁን ቲያትር ቤቶች አካባቢ ማውደልደል አልወደደለትም። በማጠር የቲያትር ክበብ ውስጥ ገብቶ በማድረግ ላይ ያለውን እንቅስቃሴም አይደግፍም። አንድ ጊዜ ቻርሊ በሚኖርበት አካባቢ የተቋቋመ የአማተር የቲያትር ክበብ ቻርሊን ለወጣት አባሎች የሙያ ልምድ እንዲያካፍል ይጋብዘዋል። ቻርሊም ቀጠሮውን አክብሮ በተባለው ጊዜ ይደርሳል። የክበቡ ሊቀመንበርም አጀንዳውን በብብቱ ስር እንደሸጎጠ ሞቅ ያለ አቀባበል አድርጎለት ወደ አዳራሹ ይዞት ገባ። በመምጣቱ የተደሰቱ ወጣቶች እየተሻሙ ሰላምታ አቀረቡለት። ሊቀመንበሩ በሩ ስለ ክበቡ ዓላማና ስላጋጠሙት ችግሮች አጠር ያለ ንግግር ካደረገ በኋላ ወጣቶቹ ያዘጋጇቸውን ሁለት አጫጭር ተውኔቶች እንዲመለከት ጋበዘው። ቻርሊ ከተውኔቶቹ ይዘት ይልቅ በወጣቶቹ ያተዋውን ብስለት ከመጠን በላይ ተደነቀ። ከእድሜያቸው ለጋነት በስተቀር አማተር መሆናቸው ያጠራጥራል። ስሜቱን እንዲያውቁበት ግን አልፈለገም። አቧራውን ሳይጠየፉ ለልብሳቸውና ለሰውነታቸው ሳይጨንቁ መድረኩ ላይ ሲወድቁና ሲነሱ ሲያይ ከልቡ አዘነ። ወጣቶቹ ትርኢታቸውን ካጠናቀቁ በኋላም የእርሱን ንግግር ለማዳመጥ ቦታ ቦታቸውን ይዘው ተቀመጡ። ቻርሊ ፊት ለፊቱ ባለው ጠረጴዛ ላይ ክሮቹን ተመርክዞና በመዳፎቹ ጉንጮቹን ደግፎ አንድ ባንድ አስተዋላቸው። ከዚያም ማነው እነዚህን ተውኔቶች ያዘጋጃቸው ሲል ጠየቀ። ወጣቶቹ እርስ በርሳቸው እየተያዩ ዝም አሉ። ይህኔ የሊትል ቻርሊ ስራ መሆኑ ገባውና በእንዴት ጥርሶቹን ቅርጭም አድርጎ አፋጫቸው። ምስጋና ናፍቀው የሚንከራተቱ የወጣቶቹ አይኖች አሳዘኑት። እናም ከቤቱ ሲወጣ ያደርግ አሰበውን ንግግር ሊለውጥ አሰበ። ከውሳኔው በፊት ግን በእነሱ እድሜ ሳለ ያጋጠመው ትውስ ብሎት በሐሳብ ፈረስ የኋሊት የተዋናይነት ስራውን የጀመረ ሰሞን ነው። እርሱና ወጣት ጓደኞቹ የተሰጣቸውን ቃለተውኔት ቀን ተለይተው አጥንተው በፉክክር የሚሰሩበት ጊዜ ነበር። አንድ ቀን አንጋፋው ዳይሬክተር በሰዓቱ ባለመገኘታቸው ቻርሊ እና ጓደኞቹ ለልምምድ የተሰጣቸውን የመድረክ ሰዓት እንዳትባክን የራሳቸውን ጊዜያዊ ዳይሬክተር ሾመው በሆነው አዳራሽ መድረክ ላይ ይጫጫሃሉ ይወድቃሉ፣ ይነሳሉ። ልብሳቸው አቧራ ጠጥቷል። ጠጉራቸውና የአይናቸው ሽፋን ሳይቀር አቧራ ለብሶ እህል አስፈጮች መስለዋል። ይህ ሁሉ ሲሆን የቲያትሮ አዘጋጅ አዳራሹ ጥግ ጨለማ ውስጥ ቆመው ሁኔታቸውን ያስተውሉ ኖሮ፣ የወጣቶቹን መዳከም አይተው እረፍት እንዲያደርጉ በማዘዝ መድረኩ ላይ ብቻቸውን መንጎራደድ ይጀምራሉ። ቻርሊ ያልገባው ሊጠይቃቸው ወደ መድረኩ ወጣና ከፊት ለፊታቸው ቆሞ ሲንተባተብ፣ አይኖቻቸውን ፍጥጥ አድርገው ይመለከቱት ነበር። እነኛ የፈጠጡ አይኖች ግን ቻርሊን አይመለከቱም፣ ጆሮዎቻቸውም ቻርሊን አያዳምጡም። ይህን ያወቀው ዘግይቶ ነው። አይኖቻቸው የዛሬውን ሳይሆን የነገውን ቻርሊን ህይወት ለመቃኘት የጊዜን ኬላ ሰብረው ነጉደዋል። ጆሮዎቻቸውም የዛሬውን ሳይሆን የነገውን ቻርሊ ብሶት ለማዳመጥ ቆመዋል። ብዙም ሳይቆዩ አፍጥጠው ከሚያዩት ትናንሽ አይኖቻቸው የእምባ ዘለላዎች ዱብ ዱብ ሲሉ ተመለከተ። ያ እምባ ስለ እሱ የወደፊት ሕይወት የፈሰሰ እንባ መሆኑን ያን ጊዜ አልተረዳውም። ምነው ጋሼ አላቸው። በድንጋጤ አይኖቹን በልጥጦ ሁለት እጃቸውን ትከሻዎቹ ላይ አሳርፉና ሳቅ ከሚያፍነው ልሳናቸው ጋር የታገሉ። በርቱ አሉት። አእምሯቸውን የሳቱ መሰለውና እጃቸውን ከትከሻው ላይ መንጭቆ እየሮጠ ከመድረኩ ወረደ። ራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ አለም ታደሰ። ህያው ፍቅር